የዚህ ምክንያት የሆናችሁ በተለይ ሴቶች ማለት ነው። እግዚአብሔር እንዲሁ የስራችን ይስጣችሁ። እነዚህ ልጆች እንዲለያዩ በውስጥ መስመር የሄዳችሁ ስጦታ መልሽ፣ እንደዚህ ያርጎልሽ ምናምን ለምትሉ እንኳን ደስ አላችሁ። እግዚአብሔር የስራችን ይስጣችሁ። ምንም አልላችሁም፣ ምንም አልላችሁም። ለምን እግዚአብሔር ነው ያንዳንዳችን የስራችን ለኔም ለሁላችን የሚሰጡ አደለ? ጥሩም ሰራን መልካም ነገርም ሰራን መጥፎ ነገር ምሰራ ፈጣሪ የስራችን ይሰጠናል። የእጃችን ምንድን ነው የምትጠቀሙት? እስቲ ጋይ ሰው እነዚህ ልጆች እንደዚህ ሲባሉ ማለት ነው ምንድን ነው የምትጠቀሙት? ምንድን ነው የምታገኙት? እስቲ ነገሩ እኔ ያልገባኝ ነገር እንዴት ነው ሰው አንድ ሰው ወዶ ፈቅዶ ስጦታ ለሰጠ ስለሚወዳት ስለሚያከብራት ገባችሁ አይደል? የእውነት አንዳንድ እኮ ዩቱበሮች አሉ ለዩቱብ ብሎ ስጦታ ተሳትቶ ከካሜራ ጀርባ የሚቀባበሉ የሉም። ግን እሱ ከልቧ ከልቡ ስለሚወዳት ስለሚያከብራት ስጦታ ሰጥቷል። አብዛኛው ደግሞ ስጦታ ከእናንተ ነው። ለዛ ነው እንደዚህ ተቃጠላችሁ። እኔ እኮ አውቃለሁኝ። ለምን አብሮሽ እና ሩታ ምን ስታረጉ ነበር? አንድ መልስ ግን አልመለሰም። ምንም ስጦታ አልመጣልንም ነው እኮ አለው እንደዛ ነበር። ካዲሞን የነበረብሽ ሃይሚ ተሸወድሽ እንደውም እነሱን ለማናደድ ከሱ ጋር ነበረ መሆን ነው የነበረብሽ። ማን ደስ ይበለው ብለሽ ነው አይሚዬ ይሄን ያረግሽው? ለምን ግን እኔ ልጠይቅሽ፣ ለምን ይሄ ብልግና ነው አይሚዬ ዛሬ ያደረግሽው? በጣም አይኖ ተናድሻል በእነሱ። እኔ ግን በጣም ነው የምረዳሽ። ትላንትና ለምን እንደዚህ እንዳረገች ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። አመናችሁም አላመናችሁም ይሄ ካንቺ አንጠብቅም፣ ጠብቅንም አናውቅም ብሩኬ ምንም አላረገሽም። ለምንድነው ብሩኬ ላመጨው እነሱ እኮ ናችሁ የተናገሩት። እነሱ ደግሞ ብር ስላወጡ ነው። ግን በጣም ባለጌ ናችሁ። ወዳችሁ በፈለጋችሁ ሰዓት እናንተ ስጦታ ሰጣችሁ። እንዴት ነው ስጦታ መልሽ ይላ? ነገ እኮ ለሱም እንደዚህ ነው። ነገም ለብሩኬ ይሄ ይጠብቃል። ብሩኬ ከገባ ከሄ ይጠብቃል። አንተ ስጦታ ፈቅዳችሁ እነሱ ለምን ወጡ? አንዳንዴ እኮ እግዚአብሔር ነው ምላችሁ ይበላችሁ በተለይ የምትበሉ ሴቶች ይበላችሁ። አያችሁ፣ በክፉ ማን ምንድነው? በደስታ ጊዜ ፈልጋችሁ እንቡር እንቡር ብላችሁ ስጦታ ላካችሁ። አሁን ደግሞ ከስለ ተለያዩ ስጦታ ይመለስ አላችሁ። ሲጀምር የብሩኬ ስጦታ አይደለም ያቆርቆራችሁ ጋይስ። የራሳቸው ናችሁ፣ የራሳቸው ስለላኩ ነው የተመለሰው። ከገባችሁ ጋይስ እና በጣም ነው አዘንኩት። ምን ልበላችሁ፣ በጣም አዘንኩት። አይሚ አልጠበቅኩም ከአንቺ። በቃ ይዛሬ በተለይ ኮቶ ተሸሰብስበሽ ቤት እኮ አላልቀረም አንድ ነገር እና ይደብራል። አንድ ነገር ልንገራችሁ በዚህ አጋጣሚ። መቼም ንግግርሽ ያስጠላል ያለች ልጅ አለችና፣ እኔ በነገራችን ላይ ለዩቱብ ብዬ ማሽቀብጧን አንድ ነገር የለም። ትክክለኛውን ትክክለኛ ነው የምናገረው። ለተጎዳ ጎንነኝ ሁሌ። ገባችሁ አይደለም ለእኔ ብሩኬም አይሚም አንድ ናቸው። ለይቻላኝ፣ በሚዲያ ነው አወኳቸው አወቅኳቸው፣ ወዳቸዋለሁኝ፣ አከብራቸው። አይሚ ግን ስህተት ሰርታለች። አዎ ስህተት ሰርታለች። ነገሮቹ በጀመራ በብራንክ ቢመጣም በብሩኬ በኩል ቢመጣም አይሚ ግን ዛሬ ትክክል አይደለችም። አዎ ወዳታለሁ፣ አከብራታለሁኝ። ትክክል አለ ያልሆነችውም ትክክል አይደለችም ብላችሁ ነው እንጂ ትክክል ነሽ አይሚዬ፣ ጀግና የኔ ጀግና ብለሽ እናንተ ማ እንግዲህ አላቅም፣ ብሩኬን ልታገቡ ነው? ምን አስባችሁ ነው ግን? አለ ተው ግን፣ ሴቶች ተው ግን። መቼም የሴት ውድቀት የምትፈልጉ ሴቶች ናችሁ። ምን ሆናችሁ ነው ግን? ምን ሆናችሁ ነው? በስመ አብ ይቅር ይበላችሁ፣ ማርያም ይቅር ይበላችሁ። የምሬ እኮ ነው የምላችሁ። ለምንድን ነው ክብር የማይኖራችሁ? እንዴት ነው ሰውን ፈቅዶ ወዶ የሰጠ ስጦታ መልሽ ለብሩኬ የምትላት ልጅቷ ይኸው ደስ በላችሁ። እንኳን ደስ አላችሁ። እኔማ እንኳን ደስ አላችሁ ብያቸዋለሁ። የምሬን ነው፣ እንኳን ደስ አላችሁ። የሰው ውድቀት የምትፈልጉ፣ የሰው ለክሶ የምትፈልጉ፣ የሰው አዘን አሁን እናንተ እንደዚህ አደርጋችሁ አይደለ? ብሩኬ ደስተኛ ነው? በዚህ ሰዓት የምደሰት ይመስላችኋል? በነገራችን ላይ እነዚህ ልጆች በጣም ያላወቅነ ብዙ ነገር አለ። ግን ያወቅነው አሁን ምን አለች አይምዬ ፍቅር በቁሳቁስ አይለካም ነው አለችው። ሲጀምር ልጆቹ ከካሜራ ጀርባ በጣም ይዋደዳለን ይዋደዳሉ ፍቅረኛ ማቾች ነበሩ፣ ግን ይፋ አላደረጉም የራሳቸው ምክንያት ስላላቸው። ከገባችሁ ለምን መስላችሁ ጓደኛ ማቾች ስለሆኑ አይደለም እንደዚህ ብሩኬ የሚያዘነው አይሚ የሚያዘነችው። ገባችሁ። ስለዚህ ምንድነው የተጠቀሙ። ያው መቼም ብሩኬ አታገቡ ሀይሚ አታገባት እንኳን ለምንድን ነው ግን የሰው ልጅ ውርቀት የምትፈልጉ? ቢያንስ እናንተ በውስጥ መስመር ሄዳችሁ ልጅቷን ሰድባችሁ ያልሆነ ውሳኔ እንድትወስን ያደርጋችሁ እናንተ ናችሁ፣ ተጠያቂም እናንተ ናችሁ። ማረም የሚር ተጠያቂ እናንተ ናችሁ። እግዚአብሔር የእጃችሁን ይሰጣችኋል፣ ጠብቁ። ብታቁ ኖሮ በውስጥ መስመር ሜዳችሁ አልቀረም ብታቁ እነሱ እንዲስማሙ ማድረግ ነበርባችሁ ብዬ አስባለሁ፣ እንድታረቁ አንድ እንዲሆኑ ነበር ማሰብ። በእርግጥ የሴት ስራ አይደለም የምትሰሩት። እና ሀይሚዬ ትክክል አይደለሽም። በቃ በጣም ነው አዘንኩት ማለት ትርፍ ቃል ባትነጋገር። እሺ ጽጦታ ላይ መልሽ አይደለ? ትርፍ ቃል ህዝብ አትናገር ምን አለበት? በተለይ በዚህ አጋጣሚ ለሴቶች አንድ መልዕክት ለልስጣችሁ። ጋይስ ከሀይሚ እና ከብሩኬ የተረዳሁት ልንገራችሁ፣ አንድ ነገር የተረዳሁት ምንድን ነው እኛ ሴቶች ልንገራችሁ የሚያከብረን ወንድ ለሴትነታችን የሚያከብረ ወይም ደግሞ የሚጠነቀቅ ሴት አና ምንድነው ወንድ አናከብርም አንወድም እኛ ችግራችን ይሄ ነው። አይሚ ላይም እንደዛ ነው አይውሽ አይሚ በጣም ማለት ብሩኬ በጣም ስርዓት ያለው ልጅ ነው። በጣም በሴት እጅ ያደገ ልጅ ነው። ብዙ ጊዜ ይናገራል ሴት ለሴት ልጅ መጥፎ ቃላት አይናገርም እጅ አነሳ ምናምን እና ነገሮቹ እሷ የምትናገሩ ብዙ ያናድዳል። ገና ከመምጣቱ ነው በነገር የጀመረችው ሀይሚ በነገራችን ላይ እና ይሄ ደግሞ ፈጽሞ ትክክል አይደለም። ትክክል ያለውን ሽን ትክክል አይደለም። ልሻለሁ እኔ ቆንጆ ስለምወድሽ እንደ ሌሎቹ አላሽቀብጥም። እንዳትቆጡኝ ጋዜ እንደዚህ ስላልኩ እና ብንከባበር አሪፍ ነው ብትከባበሩ።